ዋና ዋና ዜና በኢትዮጵያ የነገሰው ስርዓት አልበኝነት የውጭ ዜጎችን ሳይቀር ለእገታ እየዳረገ ነው ተባለም። ሚኒባክስ ደንጎርሳ በተባለ የአማራ ቀበሌ የመሸገ ፋኖ ነው የተባለ ታጣቂ በተለያዩ ጊዜያት በአካባቢው ቅማንቶች ላይ ድንገተኛ ጥቃት እየፈጸመ መሆኑ ተሰማም። የአማራ ክልል መንግስት ወሎ ጠል ነው የሚለው አቤቱታ እንደገና እያገረሸ መሆኑ ተገለጸም። ሰላም ጤና ይስጥልን ወዳድማጅ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያን ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁ ቆዩ። በኢትዮጵያ የነገሰው ስርዓት አልበኝነት የውጭ ዜጎችን ሳይቀር ለእገታ እየዳረገ ነው ተባለም። መንግስት ከወቅቱ ሸሪኮቹ ጋር በመተባበር ከአምስት ዓመታት በፊት በትግራይ ላይ የከፈተውን አውዳሚ ጦርነት ተከትሎ በተደረገው የፕሪቶሪያው ስምምነት መፈረም ምክንያት በሰሜኑ አገሪቱ ክፍል በተፈጠረው ስርዓት አልበኝነት በየዕለቱ የሚታገቱት ዜጎች ቁጥር ማሻቀቡን የመረጃ ምንጮቻችን አመላክተዋል። አግተው ገንዘብ መቀበል በርካታ ሰዎች ያለምንም ትልቅ ችግር በቀላሉ ሚሊዮነር የሚሆኑበት አዋጭ ስራ መስከሆነ በርካታ ዓመታት አስቆጥሯል የሚሉት የዘርፉ ባለሙያዎች በኢትዮጵያ ላለፉት አራት ዓመታት የታገቱ ዜጎች ቁጥር በመቶ ሺዎች ይቆጠራል ብለዋል። በእገታው ህጻናት፣ ወጣቶችና ጎልማሶች ኢላማ ተደርገው ነው አዲሱ ውንብድና የሚካሄደው ሲሉ የገለጹልን በዘርፉ የበኩላቸውን ጥናት ያደረጉ አንድ አስተያየት ሰጫችን፣ ህጻናትን ማገት ሚስጥራዊነቱን ለመጠበቅ ቀላል ስለሆነ ብዙውን ጊዜ ተራ ሌቦች ሳይቀሩ ህጻናትን በማገት ወንጀል ላይ ተሰማርተዋል ብለዋል። በአገሪቱ በተፈጠረው ስርዓት አልበኝነትና የመንግስት የጸጥታ ኃይል በአቅም ማነስና ስነ ምግባር ብልሹነት ምክንያት ድርጊቱን ማስቆም ባለመቻሉም እገታው ከኢትዮጵያውያን አልፎ የውጭ ዜጎችን ማካተት ጀምሯል ሲሉ በርካቶች ይገልጻሉ። የኬንያ መንግስት ዛሬ እንዳስታወቀው ሳሙኤል እንበጓ የተባለ ዜጋው በአማራ ክልል ደብረ ብርሃን ከተማ በመደበኛ ስራው ላይ እንዳለ ከሳምንታት በፊት ታግቶ ቢቆይም 3 ሚሊዮን የኬንያን ሽልንግ ወይም ከ23,000 አሜሪካን ዶላር በላይ ተከፍሎ ተለቋል። ኬንያዊ ዜጋርዳሽ ግላስ ካምፓኒ በተባለ ድርጅት በማናጀርነት እየሰራ በነበረበት ወቅት እንደታገተ የገለጸው የኬንያ መንግስት ታጋቹን በማስለቀቅ የድርድር ሂደት ውስጥ የኢትዮጵያ መንግስት መሳተፉን ማረጋግጧል። በኢትዮጵያ ውጭ ዜጎችን ማገት ሌላው ትልልቅ ገንዘብ ማስገኛ ዘዴ ተደርጎ በመወሰዱ በርካታ ቱሪስቶች ወደ ሀገሪቱ ከመምጣት ታቅበዋል የሚሉ ወገኖች በበኩላቸው ይህ ሁኔታ የሀገሪቱን ገጽታ ከማጠልሸት አልፎ ምጣኔ ሀብቷን ክፉኛ እየጎዳው መሆኑን ተናግረዋል። በሀገሪቱ የዜጎች እገታ ጎልቶ ከሚስተዋልባቸው ክልሎች አማራ፣ ኦሮሚያና ትግራይ ክልሎች ቢሆኑም አዲስ አበባን ጨምሮ በሌሎች አካባቢዎችን በጉልህ እንደሚፈጸም የመረጃ ምንጮቻችን አመላክተዋል። ከዚህ ቀደም እገታ ብሔር ተኮር ሆኖ ቢጀመርም አሁን ገንዘብ ተኮር መሆኑን እየተናገሩ ያሉ አንዳንድ አስተያየት ሰጪዎች በበኩላቸው እገታዎች ከቅርብ ጊዜ ወዲህ ቢታገጥ ጠቀም ያለ ገንዘብ ሊከፍል የሚችለው ማን ነው በሚለው መር ላይ መመራት ተጀምሯል ብለዋል። እገታ በሰው ልጆች ሕይወት የሚቆመር ኋላ ቀር ወንጀል በመሆኑ የታጋሽ ቤተሰቦች የታገተውን ወገናቸውን በማስለቀቅ ሂደቱ ስለ ከፍተኛ ደረጃ ማስፈራራትና ዛቻ ስለሚዳረግ ወንጀለኞችን የመያዝ ሂደቱ ደካማ ነው ተብሏል። አጋቾችን የመያዝ ሂደቱ ውጤታማ የማይሆነው ሌላው መሰረታዊ ምክንያት ደግሞ ጉዳዩ የሚመለከታቸው የመንግስት ባለስልጣናትና የጸጥታ መዋቅሮቻቸው በቀጥታም ሆነ በተዘዋዋሪ እጃቸው ስላለበት ነው የሚሉ አንዳንድ ጥናቶችም አሉ። እገታም ሆነ ተያዥ ወንጀሎች ሊቆሙ የሚችሉት በሀገር ደረጃ ያለው የፖለቲካና አስተዳደር ስርዓት ከተስተካከለ ብቻ ነው የሚሉት የዘርፉ ባለሙያዎች፣ በዚህ ምክንያት ኢትዮጵያ በዓለም ለዜጎቿ ህይወት አደገኛ የሆነች ሀገር በመሆን ከመሪዎች ተርታ ተሰልፋለች ብለዋል። በሌላ በኩል ኬንያዊ ዜጋ በታጣቂዎች መታገቱ መረጃ የደረሰው የኢትዮጵያ ኤምባሲም ታጋቹን በጸጥታ አካላት እንዲለቀቅና ወንጀለኞች በህግ እንዲጠየቁ ከማድረግ ይልቅ የታጋጅ ቤተሰቦች የኬንያ ኤምባሲና አጋቾች በገንዘብ እንዲደራደሩ ማድረጉ ሌላው መነጋገሪያ ጉዳይ ሆኗል። ሚኒባክስ ደንጎርሳ በተባለ አማራ ቀበሌ የመሸገ ፋኖ የተባለ ታጣቂ በተለያዩ ጊዜያት በአካባቢው ቅማንቶች ላይ ድንገተኛ ጥቃት እየፈጸመ መሆኑ ተሰማም በጭልጋው ረዳ ሚኒባክስ ደንጎርሳ በተባለ የአማራ ቀበሌ ተቀምጦ በቀጠናው ወደሚገኙ የቅማንት ቀበሌዎች በአሳቻ ሰዓት ሰርጎ በመግባት ጉዳት እያደረሰ የሚገኘው ፋኖ የተባለ ጽንፈኛ ታጣቂ ሰሞኑን ግንት አካባቢ ጥቃት መፈጸሙ ተሰምቷል። ጽንፈኛው ኃይል ጥቅምት 25 ቀን 2018 ዓ ም ሌሊት ወደ ግንት ቀበሌ ገብቶ አጋም የተባለ ሽመንደር ላይ በከፈተው ጥቃት እንዳርሶ አርሶ አደር ገሎ ሌላ አንድ ሰው አግቶ መውሰዱን የመረጃ ምንጮቻችን ገልጸዋል። በጥቃቱ አቶ እንዳለው ታከል የተባለ አርሶ አደር ሲገደል፣ አቶ ሰሜ ዛፎ የተባለ ሌላ አርሶ አደር ደግሞ ታግቶ መወሰዱን የገለጹልን ምንጮቻችን የመንደሯ ነዋሪዎች የቻሉትን ያክል ራሳቸውን ለመከላከል መጣራቸውን ተናግረዋል። እንዲህ አይነት ድንገተኛ ጥቃቶች በመተማና በቆላማው ጭልጋ አካባቢዎች እየተባባሱ መምጣታቸውን በተደጋጋሚ ስንዘግብ መቆየታችን ቢታወቅም እስካሁን የሚመለከተው የመንግስት አካል የወሰደው እርምጃ የለም። በመራ ቀበሌዎች አዋሳኝ የሚገኙ የቅማንት ቀበሌዎች ከጽንፈኛው ኃይል ጥቃት ራሳቸውን ለመከላከል ሳይዘናጉ ዘወትር ተደራጅተው በራቸውን መጠበቅ አለባቸው የሚሉ ወገኖች ህብረተሰቡ ለችግሩ ዘላቂ መፍትሄ መፈለግ ካልቻለ በየጊዜው በሚፈጠሩ ጥቃቶች ለከፍተኛ ችግር እየተዳረገ ነው ብለዋል። ህዝቡን ካራ በተባለ ታጣቂ ቡድን ከውስጥ እየበጠበጠ ረፍት የነሳው የጭልጋ ወረዳ ተላላኪ ካድሬ ቡድን እንዲህ አይነት የፋኖ ጥቃቶችን ከህዝቡ ጎን ሆኖ ከመመከት ይልቅ ተደራጅተው ራሳቸውን የሚከላከሉ ወጣቶችን ካላጠፋው በሚል እብደት ረፍት ማጣቱን የአይከል ከተማ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ተላላኪው ቡድን ውግንናው ቅማንትን ለማጥፋት አሰፍስፈው ከተነሱ የአማራ ጽንፈኞች ጋር እንጂ መረዋለሁ ከሚለው የቅማንት ህዝብ ጋር አይደለም፣ ያሉን አስተያየት ሰጪዎች ካድሬው አንድም ቀን የፋኖን ጥቃት ለመከላከል በሚል ህዝቡን ሲያደራጅ አይስተዋልም ብለዋል። በአንጻሩ ካድሬው ህዝቡ ተደራጅቶ ራሱን እንዳይከላከል በልዩ ልዩ ዘዴዎች የማዳከምና የመበተን ስራዎችን እንደሚሰራ ይናገራሉ። በወዱና በጊዜያዊ ስልጣን የገዛ ህዝቡን አሳልፎ ሰጥቶ ከጠላቶቹ ጋር የተሰለፈው የእናቱ አዛነው አደባው ቡድን አሁን ከገባበት የቁልቁለት መንገድ ወጥቶ በፋኖ ጽንፈኛ ከሚገደለውና ከሚታገተው ህዝብ ጎን መሰለፍ አለበት ተብሏል። በመተማቋራና ቆላማዊ ጭልጋ አካባቢዎች የሚገኙ የቅማንት ህዝብ ለዘመናት ራሱን በመከላከል ሂደት ውስጥ ሲያደርገው የቆየውን አካባቢውን በንቃት የመጠበቅ ተግባሩን አጠናክሮ በመቀጠል የሚደርሱበትን ጉዳቶች ለመቀነስ መስራት ይኖርበታል ሲሉ በርካቶች ምክር ሀሳባቸውን አቅርበዋል። የአማራ ክልል መንግስት ወሎ ጠል ነው የሚለው አቤቱታ እንደገና እያገረሸ መሆኑ ተገለጸም። ክልሉን የሚመራ አማራ ብልጽግና በተለያዩ ስውር እጆቹ ወሎን ለማዳከም እየሰራ ነው የሚሉ አቤቱታዎች ማህበራዊ ሚዲያውን ጨምሮ በተለያዩ መድረኮች እንደገና መነገር ጀምረዋል። ይህን ተከትሎ በደቡብ ወሎ ደሴ ከተማ ጥላቻ ያዘለ ግብር ተጥሎብናል በሚል በተወሰነ መልኩ የንግድ ሱቆች መዘጋት ጀምረዋል የሚሉ መረጃዎች እየወጡ ይገኛሉ። እንደ መረጃዎች ከሆነ የክልሉ መንግስት ጫና በወሎ ላይ ማገርሸት የጀመረውና ተደጋጋሚ ቅሬታዎች እየተነሱ ያሉት ባለፈው መስከረም ወር የደሴ መጅሊስ የግዕዝ ቋንቋ ትምህርት ልጆቻችን አይማሩም የሚል ጥያቄና ተቃውሞ ካነሳ በኋላ መሆኑ ታውቋል። ክልሉ በነጋዴው ላይ ከፍተኛ ግብር በመጣል ከተለያዩ መሰረተ ልማቶች በመከልከል ህዝቡ በታጣቂዎች እንዲጠቃ በማድረግና በመሳሰሉ አደገኛ ሴራዎች ወሎን እያደቀቀው ነው የሚሉ ጠንካራ አስተያየቶች በግልጽ እየመጡ ሲሆን ጉዳዩ ከጀርባ ሃይማኖታዊ ልባስ እንዳለውም ተነግሯል። ዛሬ በደሴ ከተማ የንግዱ ሱቆችን ዘግተዋል የተባሉ ነጋዴዎች ካነሷቸው ነጥቦች መካከል ለመንግስት የምንከፍለው ግብር ካለን ገቢና ከሌሎች የክልሉ ከተሞች አንጻር ሲታይ በፍጹም የማይገናኝና የተጋነነው የሚል ነው ተብሏል። ክልል ወሎ ጠል ነው የሚሉ የአካባቢው አስተያየት ሰጪዎች ራሱ መድበው በሚልካቸው ባለስልጣናት በኩል የወሎ ህዝብ የፌዴራል መንግስቱን እንደሚጠላና ታጥቀው ብልጽግና ለመጣል ከሚታገሉ ኃይሎች ጋር እንደሚተባበር ተደርጎ ፕሮፓጋንዳ እየተሰራ ነው የሚል ቅሬታማ አላቸው። የክልሉ ባለስልጣናት ወሎ ጠል ናቸው፣ አካባቢውንም በተደጋጋሚ ምስራቅ አማራና ቤት አማራ እያሉ ሲጠሩ ይስተዋላል የሚሉት ወሎን ራሱን የቻለ ክልል እናደርጋለን የሚሉ ኃይሎች በበኩላቸው የወሎ ህዝብ ከሌላው አካባቢ በተለየ የሽፍታ መፈንጫ ሲሆን ዝምታን መምረጣቸው የጥላቻቸው ትልቅ ማሳያ ነው ይላሉ። ራፍተኛ የሚለውን ቃል ጨምሮ በሌላው አካባቢ ህዝብ ዘንድ እንደ ቀልድ የሚዘወተሩ የወሎን ህዝብ እንደ ህዝብ የሚያሸማቅቁ በርካታ ጸያፊ ቃላት ሲነገሩ መኖራቸውን የሚያወሱት አስተያየት ሰጪዎቹም በክልሉ መንግስት እየተፈጸሙ ያለው ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ፣ ሃይማኖታዊና መሰል ጫናዎች ህጋዊ እልባት ካላገኙ በሂደት የክልሉን ጂኦግራፊ ሊቀይር የሚችል መዋቅር ሊፈጠር እንደሚችል ጠቁመዋል። በሌላ በኩል የአማራ ልሂቃንና ደጋፊዎቻቸው በክልሉ ወሎ ጠል የሆነ እንቅስቃሴ እንደሌለና ይህን አጀንዳ የሚያራግቡት ወሎን ክልል አድርገው ለወዴዱ ኃይል አሳልፈው ለመስጠት የሚሰሩ አማራ ጠል ኃይሎች ናቸው ይላሉ። በትግራይ ጦርነት ወቅት የትግራይ ኃይሎች ወሎን ጥሰው ደብረ ብርሃን ሲደርሱ የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት የወሎ ህዝብ የጠላት ተባባሪ እንደሆነና ከዚህ በፊትም ለኢትዮጵያ ነገስታት ውድቀት በር ከፋች እንደሆነ በመጠቆም ወሎ የባንዳ ነው የሚል ሀሳብ መሰንዘሩ አይዘነጋም። ውድ አድማጮቻችን ለዛሬ የነበሩት ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።